ሰላም ሰላም ውዶች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? አባይብ እመቤት ነኝ። ላይክ ሼር ሰብስክራይብ በማድረግ ቤተሰቡኝ ዘወዳችሁ፣ ውድ አገሬ ልጆች፣ ወደ ኢትዮጵያውያን ደጋጎች እና እዚህ ጋር ቲማቲም፣ ሽንኩርት እና ቃሪያ እንዲሁም ነጭ ሽንኩርት አለ እንዶ። ቀለል ያለች መክሰስ ናትኝ። እስኪ እንቁላል ነው የምሰራው። ያው ለማበረታቻ ያህል ነው እንድታበረታቱኝ ይፈልጋለሁ። በሌላ ደግሞ ሰፋ ያለ አይዲያ ይዤ እመጣለሁኝ። ለሱም ደግሞ ለድምፄ፣ ለአቀራረብ ምናምን አስተያየት እንድትሰጡኝ ስለምፈልግ ነው ቀላል ቀለል ያሉ ቪዲዎችን እምለቀው። እንግዲህ መጥበሻችን ላይ ዘይታችን አድርገናን፣ ሽንኩርታችን መጥበሻው ከጋለ በኋላ ጨምረናል። እያማሰልን ነው። ትንሽ ሽንኩርቱ በሰል ማለት አለበት። በነገራችን ላይ እኔ እንቁላል ስሰራ ብዙም አላካበድም። ቀለል አድርጌ ነው እንደው። ሽንኩርቱ ወረር ትክል ንብሮ ቲማቲሙ ምናምን አለም ደሞ እኔ በጣም የሚገርመኝ እንቁላሉን መጀመሪያ ነው የማደርገው። አሁን ታዩታላችሁ። ሽንኩርት ላይ ነው መጀመሪያ እንቁላል የማደርገው። ነጭ ሽንኩርት ከቀይ ሽንኩርት ጋር አብሬ እያቁላለው ነው። በጣም ወዳለሁ። በዚህ መልክ ነው የምሰራው እኔ። ከዛ አሁን እንቁላላችን ነው የምንጨምረው እንቁላል እዚህ ጋር እንቁላል ሶስት እንቁላል አይበቃኝም። ለእኔ እኮ በጣም በቂ ነው። ዘይትም አለ። ከዛ ወይ፣ የእኔ ነገር ሽንኩርት እኮ እያረረ ነው። ጋይስ፣ እያያችሁት ነው። እንቁላላችንን ጨምረናን ነው ትንሽ መታ መታ እናደርገውና፣ በነገራችን ላይ በጣም ነው የሚጥመው። የምር እኔ ጥብስ ሲያምረኝ በዚህ መልኩ ነው እንቁላል የምሰራው። እግዚአብሔርን ጥብስ ጥብስ ነው የሚለው። ከቃሪያው ጋር ከነጭ ሽንኩርት ጋር ቲማቲምና ነጭ ሽንኩርት ከድጋሚ ነጭ ሽንኩርት እንደገና ጨመርኩ ማለት ነው። እንደዚህ ታረጉና ታዋህዱት አላችሁ። በደንብ በደንብ ይዋዳል። በደንብ በጣም ነው የሚጠፍጠው። በነገራችን ላይ ሞክሩት። ከዛ እንደዚህ አድርገን እንገጥመዋለን ማለት ነው። ጌጡ እንዳይዝ ማረጋገጥ አለብን። ቲማቲሙ ደግሞ ሁሉም ቦታ ላይ እንትን ማለት አለበት፣ መዳረስ አለበት ማለት ነው። ከዛ እንደዚህ እንገጥመዋለን ቢያንስ ለ አምስት ወይም አስር ደቂቃ። ኧረ እንደዛ ራሱ እኔ አልፈጀውም። አምስት ደቂቃ ምናምን በሰለ ማለት ነው። ብዙ በቃ አልፈጀ። አያች፣ ባንዴ ነው ብስል ያለው። ከዛ ቃሪያችን እንጨምራለን፣ ትንሽ ነጭ ሽንኩርት አለው። አሁንም በነገራችን ላይ እኔ በየደቂቃው የምጨምራቸው ነገሮች ነጭ ሽንኩርት አብሯል። ዛና ማሰላለን ምናምን ቶሎ ድረስ እንዴ፣ እንቁላሉ ምን አስበህ ነው እያልኩ ነው። እኔም ሆዴ እየጮኸ ነበር፣ እርቦኝ ነበር በሰዓቱ እየደረሰ ነው እየደረሰ ነው እያልኩ ነው እና ጋይ ስዬ ደርሷል። ሳህናችን ላይ ልናደርግ ነው አሁን ያው፣ እና ሳህናችን ላይ ተዘጋጅቷል። ቸርን ሰንብት ይህንን ይመስላል። ሞክሩት ውዶችዬ።